ባመሰግናለሁ። ቀደም ሲል ከእነርሱ መልእክቶች ነው እነሱን አድምጠን የተመለስነው። ውዴ ስፖርት ቤተሰቦች እያደመጣችሁ የምትገኙት ብስራት ስፖርት ነው። በብስራት ኤፍኤም 101.1 የሬዲዮ ሞገድ በቀጥታ እያደመጣችሁ ትገኛላችሁ፣ በቅሎ ቤት አካባቢ ከሚገኘው የሬዲዮ ጣቢያው ስቱዲዮ፣ እንዲሁም በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል ደግሞ በመላው ዓለም ይህ ፕሮግራም እየተደመጠ ይገኛል። አዘጋጁ እኔ መንሱር አብዱልቀኒ ከቴክኒሻናችን ቆንጅት መንገሻ ጋር አብረናችሁ ነን። ማንቸስተር ዩናይትድ ትላንትና ሰንደርላንድን ገጥሞ የተሻሻለ የጎለበተ ብቃት አሳይቶ ወደ ኢንተርናሽናል ብሬክ ሄዷል። አሁን ይሄ ኢንተርናሽናል ብሬክ ማለትም ሊጉ ለብሔራዊ ቡድን ጨዋታዎች ቦታውን በሚለቅበት በዚህ ሰዓት ላይ ተሸንፎ መሄድ አይመከርም። አሰልጣኞች የማይወዱት ውጤት ነው። ከኢንተርናሽናል ብሬክ በፊት መሸነፍ በተለይ ተከታታይ ሽንፈት ሲሆን ደግሞ ሕመሙ ይጠናል። ሊጉ እስከሚመለስ ድረስ ስለዚህ ቡድን የሚጻፉ ጽሁፎች ሁሉ ትችትን በትችት ላይ እየደራረቡ ስለሚያስተጋቡ፣ እንዲሁም ተጫዋቾች ደግሞ ሽንፈትን ተደጋጋሚ ሽንፈትን ይዘው ስለሚሄዱ፣ ሊቨርፑል አሁን ያለበትን ሁኔታ አስቡት። በጥሩ ሙድ አይደለም ወደ ብሔራዊ ቡድኖቻቸው ተጫዋቾች የሚሄዱት፣ ሲመለሱም በጥሩ ሙድ ላይመለሱ ይችላሉ። ይችላል ሰሞነኛ ሽንፈት በፊት የነበረውን ተከታታይ አሸናፊነት ሁሉ ሊያስረሳ ይችላል እና ለአሰልጣኞች ታዲያ ያንን ቀና ለማድረግ ደግሞ ሌላ የዳገት ስራ ነው ሆኖ የሚመጣው እና እዚህ ጋር ለሩበን አሞሪም የትላንቱ ሁለት ለዜሮ ድል ያለው ትርጉም በጣም ብዙ ነው። ትናንትና ከጨዋታው በፊት ዴይሊ ቴሌግራፍ የተባለው ከትልልቆቹ የብሪቲሽ ጋዜጦች አንዱ ሰንደርላንድ ማንቸስተር ዩናይትድን ካሸነፈ ሩበን አሞሪም ሊሰናበቱ ይችላሉ፣ ይሄ መረጃ አለኝ ብሎ ዘገባ አውጥቶ ነበር። እና እንዴት እንዳሸነፈ ማውራት ብንተው እንኳን ማሸነፉ ብቻ ለሩበን አሞሪም ከበቂ በላይ ነው ምለው፣ ለዚህ ነው የኃላፊነታቸው ትንፋሽ ሊቋረጥ የኦልትራፎርድ ዘመናቸው በኮማ ውስጥ የገባበት ሰዓት ነው ማለትም የትላንቱ ድል እድሜ ቀጣይ ነበር ማለት ነው። የተወጠረውን አየር ፈታ የሚያደርግ ያስተነፈሰ፣ ለኢንተርናሽናል ብሬክ የተመቸ የህመም ማስታገሻ፣ እድሜ ማራዘሚያ ወይም ደግሞ ከተጠቀሙበት ታሪክ መቀየሪያን ሞመንተም ማስጀመሪያም ሊሆን ይችላል እና ቴሌግራፍ መስትዊን ጌም ሲለው፣ ይሄን ጨዋታ ማሸነፍ ግድ ነው ሲለው፣ እኛም ያልነው ነው። ሁላችንም ያልነው ነው። እያንዳንዱ ጨዋታ ለሩበን አሞሪ መስትዊን ነው። ማሸነፍ ግዴታ የሆነበት ነው። ከሰሞኑ ተከታታይ የውጤት ማሽቆልቆል በኋላ የመጣ አሁን በቀጣይ ደግሞ ከኢንተርናሽናል ብሬኩ በኋላ አንፊልድ ላይ ከሊቨርፑል ጋር እንደሚጫወቱ ሲታሰብ የበለጠ ትላንት ሰንደርላንድን ማሸነፍ አንገብጋቢ ይሆናል እና ራሳቸው አሞሪምም በአርቡ ጋዜጣዊ መግለጫቸው ላይ እኮ ንግግራቸው የባለቤቶቹን ትዕግስት እጅጉኑ ሊፈትን የሚችል እንደሚሆን ውጤት ካልተስተካከለ ሲናገሩ ነበር። ከብሬንትፈርድ ጋር የነበራቸው ብቃት ለዩናይትድ የሚመጥን አይደለም። ለስሙ በስድስት የሊግ ጨዋታዎች ሶስተኛ ሽንፈት የተመዘገበበት ስለሆነ አለቆቻቸው ፊታቸው ተቋጥሯል ምንም ጥያቄ የለውም። ውጤት ፈጥኖ ካልተሻሻለ ስንብት ሊገጥማቸው እንደሚችል አሰልጣኙ አምነው ሲናገሩ ነበር አርብለት አለማሰናበት አይቻልም፣ ኢምፖሲብል ሲሉ ነበሩ አሞሪም እንዲያውም ቀጥታ ቃል በቃል ከገለጻችሁት በእኛ በልጆች አነጋገር ማንሞኝ አለ ሚባል ነገር አለ። እንደዛ ነው ያሉት። ማንሞኝ አለ። በዚህ ዘመን ፕሮጀክቱን ለማስቀጠል ውጤትን ማሻሻል እንዳለብን እናውቃለን። ይህ ሁለት ባለቤቶች የያዙት ብዙ ታላላቅ ስፖንሰሮች ያሉት ግዙፍ ክለብ ነው። ስለዚህ ውጤት ካልተሻሻለ አሰልጣኝ ማቆየቱ ከባድ ይሆናል። ማንሞኝ አለ ነው ያሉት። ከዛ ለሚዲያው ምን አሉ መሰላችሁ፣ እኔ የሚያስጨንቀኝ የምንሸነፍባቸው ጨዋታዎች እንጂ የማጣው ስራ አይደለም። እሰናበታለሁ አልሰናበትም የሚለው አይደለም ያስጨንቀኝ። የምንሸነፈው ጨዋታዎች ማሸነፍ እየቻልን ስላልሆነ እሱ ነው የሚያስጨንቀኝ አሉ። በተደጋጋሚ አሰልጣኙ ስንብትን እንደማይፈሩ ነው የሚናገሩት። ስንብትን አይፈሩም፣ ውድቀትን ግን ይፈራሉ። የአሸናፊነት ስነ ልቦና ያለው አሰልጣኝ ባህሪ ነው ይሄ። ማሸነፍ ከውስጥህ እየወጣ ማሸነፍን መለማመድ ስታቆም ማሸነፍ ሲናፍቅህ የምትናገረው አይነት ነገር እንግዲህ፣ አርብ ዕለት ነው ይሄንን ያሉት። እንጂ እሷቸውን ለማሰናበት ዩናይትድ እንደ ካሳ ይከፍል ይሆናል እንጂ አንድ ወረቀት የስንብት ደብዳቤ ብቻ በቂ ነው። በመጀመሪያ አስራ ሁለት ወራት ካሰናበታቸው አስራ ሁለት ሚሊዮን ፓውንድ ካሳ ሊከፍል ስምምነት ላይ እንደደረሰ ቀድሞ ሲነገር ቆይቷል። ዩናይትድ ደግሞ ያ ወጪ ቁጠባ ላይ ነው ያለው እና እንደዚህ አይነቱን ካሳ መክፈል አይፈልግም። ግን ውጤት እያደር እየተበላሸ ከሄደስ ከድጡ ወደ ማጡ ከተንሸራተተስ ምን መደረግ አለበት? የግድ መሪውን ትቀይራለ። ተከታታይ የሊግ ጨዋታ ማሸነፍ ያልቻለ አሰልጣኝ በሰንደርላንድ ከታች በመጣው ምንም እንኳን ዘንድሮ አጀማመራቸው ጥሩ ቢሆንም ወረቀት ላይ ካያችሁት አጀማመራቸው ጥሩ ቢሆንም ብዙ ጠንካራ ጎኖች ያላቸው ቢሆንም ግን አዲስ ቡድን ነው እየተሰራ ያለ። አዲስ ቡድን ደግሞ በአንድ ጊዜ ቀጣይነትን ላያገኝ ይችላል። አስራ ሰባት ተጫዋቾችን ሸኝቶ አስራ አምስት ተጫዋቾችን ያስፈረመ ቡድን፣ በእድሜም ካየነው በፕሪምየር ሊጉ ላይ ከመጀመሪያ አሰላለፍ በአማካይ ዕድሜ ሁለተኛ ደረጃ ላይ ተቀመጠ ነው ማለት። በእድሜ ትንሹ ሁለተኛው ቡድን በቼልሲ ብቻ ነው የሚበለጠው እና ብዙ ጠንካራ ነገሮች አሉ ከሰንደርላንድ ከራሱ አንጻር ከሻምፒዮንሺፕ ከመጣ ቡድንነቱ አንጻር በ201314 በ201415 በ201516 እና በ201617 በአራት ተከታታይ ውድድር ዘመናት በመጀመሪያዎቹ ስድስት ጨዋታዎች የሰበሰባቸው አጠቃላይ ነጥቦች ተደምረው አሁን ትላንትና ማንቸስተር ዩናይትድን ከመግጠሙ በፊት የነበረውን የያዘውን የመጀመሪያ ስድስት ጨዋታ ነጥብ አያክሉ። በነዛ በጠቀስኳቸው አራት ሲዝኖች በድምሩ ዘጠኝ ነጥብ ነው የሰበሰበው። ሲጀምር ልካ አይደለም። እነዚያ ለነገሩ የመከራ ዓመታት ነበሩ ለሰንደርላንድ፣ በኋላ ወረደና አረፉ። በአራቱ ሲዝኖች በድምሩ ዘጠኝ ነጥብ፣ ዘንድሮ ግን አስራ አንድ ነጥብ ነው ያለው። ከወዲሁ በግራኒት ዣካ የሚመራው መልበሻ ቤት እና ፕሪሚየር ሊግ ብዙም በማያውቃቸው ሬዥስ ሌብሪ የተባሉት የፈረንሳዊ አሰልጣኝ መሪነት እና በ27 ዓመቱ ኪሪል ሉዊ ድሬፊውዝ በተባሉት ባለሀብት ባለቤትነት ሰንደርላንድ የፕሪሚየር ሊግ አጀማመሩን አሳምሯል። ትናንትና ግን ዩናይትድ ከአቅሙ በላይ ነው የሆነበት። ለዩናይትድ ታዲያ በጎ ነገር ይሄ ነው ውጤቱ ነው። እንዴት አሸነፈ? ተዉት ማሸነፉ ነው ዋናው። ለሩበን አሞሪም ግን ደግሞ እንዴት አሸነፈ ብለን ከገባንም ትላንትና፣ ቤንጃሚን ሸሽኮ ጥሩ ቀን ያሳለፈው ሸሽኮ ጎል ማስቆጠር ለሁለተኛ ጊዜ ቻለ። በኦልትራፎርድ የመጀመሪያውን ጎል አስቆጠረ። ለዚህ ወጣት አጥቂ ቀጣዮቹ ጨዋታዎች ምን አይነት ኮንፊደንስ ሊፈጥር እንደሚችል፣ እንደውም ኢንተርናሽናል ብሬክ ባይመጣ የሚመርጥ ይመስለኛል። አሁን ሊቨርፑል እንደገና ከሶስት ቀን በኋላ የሚገጥም ቢሆን ሊቨርፑልን ይሻለዋል። እንዲያውም ቢሆንም ግን ወደ ኢንተርናሽናል ብሬክ ሲሄድ ይህ አጥቂም ልክ እንደ ዩናይትድ ሁሉ የሆነ ጥሩ ስሜት ይዞ ነው የሚሄደው። አሁን ለሩበን አሞሪም አንድ ሞመንተም ለመፍጠር ይሄንን እንደ መንደርደሪያ ሊጠቀሙበት ይገባል ነው። አሁን ትላንትና ከትላንትና ጨዋታ በፊት እኛም ሁላችንም ሁሉም ሚዲያ ሲለው እንደነበረው በመላው ዓለም የሩበን አሞሪም የዚህ ቡድን ድክመት የሶስት አራት ሁለት አንድ ሲስተም ደካማ ውጤት ነው። ሲስተሙ መሻሻል አለበት። በአራት ሁለት ሶስት አንድ ቢጫወት የበለጠ ሚዛና ይሆናል የበለጠ ውጤቱ ሊሻሻልለት ይችላል የሚሉ ሀሳቦች ሲነሱ ነበረ እና አሞሪም እንደዚህ አይነቱ ነቀፋ ተጫዋቾች ባላየ ባልሰማ ማለፍ እንደማይችሉ ይልቅስ ተፅዕኖ እንደሚያሳድርባቸው አርብ ዕለት በደንብ በደማቁ አስምረው ሲናገሩበት ነበር። እናንተ እያሉ ሚዲያውን ማረጋግጥላችሁ ነገር ያደምጧችኋል ተጫዋቾች፣ ተጽዕኖ አሳድሮባቸው የዌን ሩኒ፣ የጋሪ ኔቪል፣ የፖል ስኮልስ፣ የሮይኪን የቀድሞ ተጫዋቾች ረ ወደዛ ይሄ ሶስት አራት ሁለት አንድህን ቶ ከዚህ በላይ ምን እስኪሆን ድረስ ነው የምጠብቀው? ተጫዋቾችም አልተቀበሉህም፣ በዲ ላንጉቻቸውም ይሄን ያሳያል። እንዲህ የሚሉ የሰሉ ትችቶች በተጫዋቾች ላይ ያሳደሩት ተጽዕኖ ቀላል እንዳልሆነ አሞሪም በምሬት ሲናገሩ ነበር። ነገር ግን ከነዚህ ፐንዲቶች ይልቅ እኔ የዩናይትድን ጨዋታ ብዙ አይቸዋለሁ። እኔ የበለጠ ተጫዋቾቼን አውቃለሁ። እኔ ቡድኔን በየዕለቱ አገኛለሁ። እኔ እኔን ትክክል ነው አሰልጣኙ ሲሉ ነበር። ይሄ ሲስተም ችግር የለበትም እያሉ ነበር። ከፈንዲቶቹ ይልቅ እኔ ቡድኔን አውቃለሁ፣ እና ሲስተሜን ከቀየርኩኝ ጉዳዩ የእኔና የሚዲያው አይደለም፣ ጉዳዩ የኔና የተጫዋቾች ይሆናል። ተጫዋቾች በእኔ ላይ ያላቸው እምነትም ሊያበቃ ይችላል ነው የእሳቸው ክርክር። በአቋሜ ጸንቼ በዚሁ ሲስተም ውጤት አመጣለሁ ብዬ ጀምር ያለውና ያንን ውጤት ማስመዝገብ አለብኝ ነው። ቲም ሼሩድ የተባለው የቀድሞ ቶተናም እና የብላክበን ሮቨርስ ተጫዋች የስካይ ስፖርትስ ተንታኝ ሆኖ ከዚህ ከጨዋታ በኋላ ትንሽ ሰማው ነበረ። ድረ ጨዋታ ሀሳቡን ሞኒተር ካረኳቸው ሚዲያዎች አንዱ እና ዛሬስ ክሬዲት ይገባዋል ሲል ነበር። ዛሬስ ሩበን አሞሪም ምስጋና ይገባዋል። በዚሁ ሲስተም ውጤቱን አምጡ። አሁን ስለ ሲስተም ስለ ፎርሜሽን ከተባለ እንዴት ሰራ? ትላንት የተጋጣሚው ደካማነት ነው ከሆነ አጀማመሩ እኮ ጥሩ ነው እያለን ነበር ያው ሲስተማቲክ ችግሮች ደግሞ አንዳንድ ጊዜም እኮ አይሆኑም ማለት አይደለም። ተጋጣሚ በየሳምንቱ ስለሚቀያየር በአንደኛው ተጋጣሚ ላይ ደግሞ ጥሩ ነገር ሊታይ ይችላል። ግን ዋናው ጉዳይ የነ ብሪያን ኤምቡሞ፣ የነ ሜሰን ማውንት፣ የቤንጃሚን ሸሽኮ ጥሩ ብቃት እዚህ ላይ ሳይጠቀስ መታለፍ የለበትም። ተከላካዩም ቢሆን ትላንት ክሊንሺት ያስመዘገበው እንዲሁም ደግሞ የሰን ለመንስ የግብ ጠባቂው የመጀመሪያ ጨዋታ ስለሆነ በብዙ ሙገሳ ያጠናቀቀበት ጨዋታ ነው። የማንቸስተር ዩናይትድ ደጋፊዎች ተጫዋቾቻቸውን ለማሞገስ ይፈጥናሉ። አይደለ ለጋርናቸው አልተዘመረም እንደ ኧረ ለኤላንጋ አልተዘመረም ወይ ለሮናልዶ ቢዘመር እኮ ሌጀንድ ነው። እነዚህ ግን ገና ብቅ ከማለታቸውን የተዘመረላቸው። እስቲ ወደ ሊቨርፑል ሂዱ። ለአንድ ተጫዋች ደጋፊ መዝሙር የሚያወጣው ጠቃሚነቱ ጠቃሚነቱን ብዙ ብዙ ደጋግሞ ካረጋገጠ በኋላ፣ በዩናይትድ ግን በጎ ነገሮች በደጋፊው አይን በቶሎ ይታያሉ እና አንዳንዶች የሚሉት ይሄ የአሌክስ ፈርጉሰን አደራ ነው። በመጨረሻው የፈርጉሰን ጨዋታቸው ለደጋፊው ባሰሙት ንግግር አደራ ያሉት አሰልጣኞቻችሁን ደግፉ፣ ተጫዋቾቻችሁን ደግፉ የሚለው ያንን አደራ እየተቀበሉ ነው የዩናይትድ ደጋፊዎች የሚሉ አሉ። እና ለመተቸት አሞሪም አውት ለማለት በጣም ይዘገያሉ። እንደው ቅር ካላቸው ፊታቸው ጨፍግጎ ሜዳ ላይ ስቴዲየም ውስጥ ታያቸዋላችሁ፣ ወይ ደግሞ ጨዋታው ሳይጠናቀቅ ስቴዲየሙ ሲለቁ ታዩቸው ይሆናል እንጂ አልፎ አልፎ ፉጨት ሊሰማ ይችላል። ግን እገሌ አውት አይሰማም፣ ተቃውሞ አለ እርግጥ ፉጨት ሊሰማ ይችላል። ግን ትንሽ ፖዘቲቭ ነገር ካሳየ አንድ ተጫዋች ይዘመርለታል። እና ትላንትም በዚህ በስትሬትፎርድ ኢንድ በሚባለው የስቴዲየሙ ክፍል የመጀመሪያው ግማሽ እንደተጠናቀቀ ለግብ ጠባቂው ብዙ ጭብጨባና ሙገሳ ነበር። እና አየሩ ለሩበን አሞሪም እና ለልጆቻቸው ትላንት የሚመች ነበር። አየሩ ስል ወይዘሩ የአየር ሁኔታው ማለት ሳይሆን ውጤቱ፣ ሁኔታው የፈጠረው ነገር። እና ትላንትም ውድ አድማጮች ትላንትና በነገራችን ላይ ዛ አትሌቲክ ላይ ያየሁት አንድ ጥቆማ ጥሩ ጥቆማ። ዩናይትድ አሁን ደግሞ ልክ እንደ ሌሎች ቡድኖች ሁሉ ረጃጅም የእጅ ኳሶችን መጠቀም ጀምሯል። ትናንትም ጎል ያገኘው አንደኛውን፣ ጎል የሸሽኮ ጎል መነሻው እሱ ነው። ያው ዘንድሮ በፕሪሚየር ሊግ ላይ እንደምታውቁት የኳስ ቅብብል የ15 ዓመቱ ዝቅተኛው ሪከርድ ነው እየተመዘገበ ያለው። ቅብብል ቀንሷል። በፕሪሚየር ሊጉ ላይ ቡድኖች የበለጠ በትዕግስት በእርጋታ ይጫወታሉ። ቡድኖች ወደፊት ሲሄዱ ፍጥነት ቀንሰዋል። ብዙ ረጃጅም ኳሶች በጨዋታ ላይ በስተዋል። እና ሃይ ተርን ኦቨር የለም። አሁን ፕሬስ በካውንተር ፕሬስ ኳስ የመቀማት ጉዳይ ምናምን ብዙ አታዩም። መልሶ ማጥቃቶች ፍጥነት ቀንሰዋል። የቆሙ ኳሶች የበለጠ በውጤታማነት በቡድኖች ጥቅም ላይ እየዋሉ ነው። አጫጭር ኮርናዎች፣ እነዚህ ሾርት ኮርናዎች በቅብብል የሚወጡ ኮርናዎች ቀንሰዋል። ቀጥተኛ ኮርናዎች በጣም በስተዋል። የኮርና የማዕዘን ምት ውጤታማነት በጣም ጨምረዋል። ይሄ ጥለዛ ምንለው እኛ በተለምዶ በጎልኬክ ጊዜም በምንም ረጃጅም ኳሶችን ወደፊት የመጣል ነገር ጨዋታ ሲጀምሩ ሁሉ ሳይቀር እንደውም ራግቢ ኪክ እያሉ ለአንዳንድ ቡድኖች ሲጠቅሱ ነበር። ይህን እንደዚህ አይነት ኳሶች በዝተዋል። በተጨማሪ ደግሞ አሁን እዚህ ጋር ዋናው ነጥብ የእጅ ውርወራዎች ወደ ፍጹም ቅጣት ምሳጥን የሚወረወሩ እንደው ከማዕዘን ምት ያልተናነሱ ጎል መፍጠሪያ ረጃጅም ኳሶች ሁለተኛ ኳስ ፍለጋም ሊሆን ይችላል። ተቀባዩ የመጀመሪያው የፍጹም ቅጣት ምሳጥን መግቢያ አካባቢ በጭንቅላቱ ይገጭና ለሌላ ለጓደኛው ይሰጣል፣ ያኛው ደግሞ ያስቆጥራል። እንደዚህ አይነት ነገሮች በጣም በስተዋል እና ዩናይትድም አሁን ከዚሁ ዘመናዊ የሊጉ እውነታ ጋር ሊጣጣም የሚችል አንድ ነገር እየተጠቀመ ይገኛል። ረጅም የእጅ ውርወራ ነው። ይሄን በብሬንትፈርድ ግጥሚያ ላይ ታይቷል፣ ትላንትናም ታይቷል። ውጤት ቀያሪ ለማድረግ ሩበን አሞሪም እየሰሩበት ነው እና ዲዮጎ ዳሎ ነው ደግሞ ለዚህ ለመወርወር የሚመረጠው እና እነዚህ ነጥቦች በትላንትናው ጨዋታ ላይ የሚነሱ ናቸው። ትላንት ዩናይትድ በኳስ ቁጥጥሩ ረገድ ብዙም ልዩነት በሌለው ጨዋታ ኦልሞስት 51ና 49 ሆኖ በተጠናቀቀው 15 የጎል ሙከራ ሞክሮ ስድስቱን ኢላማቸውን ጠብቆ ነው ያጠናቀቀው። ከብሩኖ ፈርናንዴስ 3፣ ከማቲያስ ኩኛ 3፣ ከብሪያን ኤምቡሞ 2፣ ከአማድ ዲያሎ 2 ሙከራዎችን አግኝቷል። የእነ አማድ የነኤምቡ ኦፌንሲቭ ተጫዋቾቹ በአጠቃላይ የነበራቸው ብቃት ጥሩ ነበር። አማካይ ክፍል ላይ የነበረው ሁሉ የሚታማው ችግር ብዙም አልታየም። ተከላካዩ በክሊንሺት ነው የወጣው። ተከላካዮቹም ጥሩ ነበሩ። እንግዲህ በስምንተኛው ደቂቃ የሜሰን ማውንት እና በ31ኛው ደቂቃ ላይ የቤንጃሚን ሸሽኮ ጎል ሁለት ለዜሮ ማሸነፍ ችሏል። ብራያን ኤምቡሞ ነበር ለሜሰን ማውንት የመጀመሪያው ጎል አሲስት ያደረገው የማውንት አጨራረስን ደግሞ አይታችሁታል። አስደናቂ አጨራረስ ነበር። ሸሽኮ ደግሞ እንደው እንደ ጭልፊት ነው ጎሏን ያስቆጠረው። ማለት ቅድም ያልኳቸው የፎክስ ኢን ቦክስ የሚባል ነገር አለ አይደል? በአሁን በሸሽኮ በጊዮኮሬሽ ቦታ እንደዚህ አይነት እድሎችን ቶሎ ብሎ ሳጥን ውስጥ ሰዎች በማይገምቱ መልኩ መጨረስንም ይጠይቃል፣ ጎል ማድረግንም እና የሸሽኮ ትላንትና በዚህ መልኩ አንድ ፍጹም ቅጣት የምታደጋ ውስጥ ገብቶ ነበር የእሱ ጥፋት ግን በቪአር ፍጹም ቅጣት ምት እንዳልሆነ ተነግሯል። ግን ሸሽኮ ጎል ማስቆጠሩ በራሱ ለቡድኑ ለራሱም ያለው ሞራል ላለው ኮንፊደንስ በጣም ጥሩ ነው። እንደውም የጨዋታው ኮከብ ሊያስብለው የሚችል ፐርፎርማንስም ነበር ያሳየውና ይሄ በጣም ብዙ ፖዘቲቭ ነገሮች የታዩበት ጨዋታ ነበረ ለማንቸስተር ዩናይትድ እንደ ሰንደርላንድ አጀማመር ውጤቱ ይሄ ይሆናል ብለን አልገመትንም ነበር እና በኦልትራፎርድ ለቀጣይ ጨዋታዎች ሩበን አሞሪም በዚህ ላይ ተንደርድረው ውጤታቸውን ሊያስተካክሉ የሚችሉበትን እድል የፈጠረ ጨዋታ ሆኖ አልፏል።